በሀገራችን የትምህርት ስብራትን ጠግኖ ጥራቱን ለማሻሻል ያስችል ዘንድ ቴክኖሎጂን ከመጠቀም ባለፈ የቋንቋ ክህሎትን ማሳደግ ላይ ሰፊ ስራዎች እየተሰሩ እንዳለ መረጃዎች ይጠቁማሉ። ይህንንም መንግስታዊ ያልሆኑ ድርጅቶችና ማህበራት አይነተኛ ሚና ይጫወታሉ። ከዚህ ውስጥ ስማርት ኤጅ የእንግሊዝኛ ቋንቋ ማህበር አንዱ ሲሆን ማህበሩ የመምህራንን ክህሎትና እውቀት በማጎልበትና የተማሪዎችን ውጤት ለማሻሻል በደቡብ ኢትዮጵያ፣ በማዕከላዊና በሲዳማ ክልሎች ስራዎችን እየሰራ ይገኛል። ከሶስቱ ክልሎች መካከል በሲዳማ ክልል የትምህርት ስብራትን ለመጠገን የሚያስችል ተግባር እያከናወነ ነው ሲሉ የክልሉ ትምህርት ቢሮ ምክትል ቢሮ ኃላፊ እና የመምህራን ልማት ዘርፍ አስተባባሪ አቶ ተክሎ አዱላ ገልጸዋል። ትምህርትን ጥራት ከማረጋገጥ አኳያ የምንሰራቸው በርካታ ነገሮች መኖራቸው የትምህርትን ጥራት እናረጋገጥ ከተባለ ደግሞ ከመምህራን ጥራት ጀምረው የምንሰራቸው ነገሮች ሰፊ ስራዎች በእኛ እጅ መኖራቸውን ያሳያል ማለት ነው። ስለዚህ በዚህ ሀገርም እንደ ክልላችንም የተማሪዎቻችን ውጤት ምን ይመስላል የሚለውን ወደ ኋላ ሄደን ስናይ በጣም የሚያሳዝኑ ነገሮችን መኖራቸው ለሁላችንም ገልጽ ነው፣ ማለት አቶ ተክሎ አክለውም በቀጣይ ማህበሩ የሚያስፈልገውን ነገር በሙሉ ክልሉ ለማሟላት ዝግጁ ነው ሲሉ ተናግረዋል። አብረን ለማስተናገድ ደግሞ ዝግጁዎች ነን፣ በየተኛውን አቅጣጫ

ትምህርት ሚኒስትርን መጀምረው አለ በዚህ ረገድ ማለት ነው። የእንግሊዝኛ ቋንቋ ክህሎትን ለማሳደግ በሶስት ክልሎች ፕሮጀክቶች ተቀርጸው ስራዎች እየተሰሩ መሆኑን በሐዋሳ ዩኒቨርሲቲ በማህበራዊና ስነ ሰብ ኮሌጅ በእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል ረዳት ፕሮፌሰር እና የስማርት ኤጅ የእንግሊዝኛ ቋንቋ ማህበር መስራችና ፕሬዚዳንት ዶክተር አብይ ዘውዱ ተናግረዋል። ማህበሩ በዋናነት የተቋቋመው የእንግሊዝኛ ቋንቋ መምህራንን የሙያ አቅም ማሻሻልና የእንግሊዝኛ ቋንቋ ትምህርትን ውጤት ማሻሻል ነው። ያው እንደሚታወቀው በሀገራችን ውስጥ የትምህርት ጥራት በከፍተኛ ችግር ውስጥ ነው ያለው። ይሄ በመንግስት ብቻ ሊቀረፍ የሚችል ችግር ስላልሆነ በበጎ ፈቃድ የእንግሊዝኛ ቋንቋ መምህራን አማካኝነት ነው ይሄ ማህበር ይህንን ችግር በተወሰነ መንገድ ለመቅረፍ የተቋቋመ ማህበር ነው። ላለፉት ዘጠኝ ወራት በደቡብ ኢትዮጵያ ክልል በማዕከላዊ ና በሲዳማ ክልል ውስጥ ለሚገኙ ለአንደኛ ና ለሁለተኛ ደረጃ የእንግሊዝኛ ቋንቋ መምህራን የሙያ ማሻሻያ ፕሮግራም ፕሮጀክት ራን ስናደረግ ስናከናውን ነው የቆየ ነው። ማህበሩ ጥቂት የሚባሉ መምህራንን ያሳተፈ ከመሆኑ ጋር ተያይዞ በስፋት ተደራሽ ለማድረግ አለመቻሉን የገለጹት ዶክተር አብይ ዘውዱ ክልሎችም ሆኑ ሌሎች ኃላፊነት ያለባቸው አካላት እገዛቸው ያስፈልገናልም ብለዋል። የባለድርሻ አካላት ደግሞ ሚና ከዚህ አንጻር በጣም ከፍተኛ አልቲሜትሊ ደግሞ የተማሪዎች ውጤት እንዲሻሻል ነው የኛ ፍላጎትና ዋና አላማችንም እሱ ነው። የተሰራው ውጤት ማለት የተሰራው ስራ ያስገኛቸው በጎ ውጤቶች አሉ፣ ያንን ማሳየት ነው። እንዳልኩሽ የነበረን አቅም በጣም ውስን ነው። ትንሽ መምህራን ነው አድሬስ ማድረግ የቻልነው። ከጊዜ ወደ ጊዜ ግን የመምህራን ፍላጎት እጅግ በጣም እየጨመረ ነው የመጣውና ያንንኛ አኮሞዴት ማድረግ አልቻልም። ስለዚህ ለሌሎች መንግስታዊም መንግስታዊም ላልሆኑ አካላት በዚህ አጋጣሚ ጥሪ ነው ማስተላልፈው። ማህበሩ የእንግሊዝኛ ቋንቋን ለማጎልበት የሄደበት መንገድ አስደስቶናል ሲሉም ተሳታፊዎች ገልጸዋል። ኛ ሀገር ተማሪ እንግሊዝኛ ብዙም አደለም። ከዛ እንግል ትምህርት ቤቴ ካሉ ሌሎች እንግሊዝኛ መምህራኖች ጋራ በዚህ በሴልፓ አሶሴሽን ስር ሆነን በጋራ እየተወያየን የጋራ የሆነ ተመሳሳይ ሌሰን፣ ተመሳሳይ ኤክሰርሳይዝ፣ ተመሳሳይ የሆነ አሰስመንት እየወሰድን የልጆች የተማሪዎችን ውጤት ለማሻሻል በመስራት ላይ እንገኛለን፣ እንሰራለን። ከዚህ ያገኘነው ጥቅም በዋናነት ምንድን ነው? አሁን ላይ ጊዜውን የዋጀ የእንግሊዝኛ ትምህርት ማስተማር ክህሎቶች በተለይም ዓለም ላይ ጥሩ ተሞክሮ አላቸው ከሚባሉ ሀገሮች እንድንወስድ ድሉን አመቻችቶልናል። እኛ ከተማ ውስጥ ያለን ትምህርት ቤቶች ነን። ከዚህ ባለፈ ከከተማ ውጪ ያሉ ሪሞት ኤሪያ ላይ የሚገኙ ትምህርት ቤቶች አሉና እነሱንም እኛ መርዳት በምንችለው መልኩ ቨርቹዋሊ ማቴሪያሎችንም ሆኑ ሌሎች ግብዓቶችን በመስጠት እያገዝን እንገኛለን።